ስ ስቶቭጅ ያለው ይሄ ስቶቭ ዲጂታል ነው። እንደምታዩት ታይኖርም አለው። እንደፈለጋችሁ አድርጋችሁ ኃይል መቀነስም መጨመርም ትችላላችሁ። ይህንን ስቶቭ ለየት የሚያደርገው ምንም ነገር ቢፈስበት ወይም ወተት ቢገነፍልበት የመያዝና የመበላሸት ምን የለውም። በጣም ትወዱታላችሁ።

ከሌላ አገር ውስጥ የሚሰሩ እስቶቦች የበለጠ በጣም በትንሹ የሚቆጥር ነው። የአገር ውስጥ ስቶክ ታውቃላችሁ። ክስቶ ያህል ተጠቅማቸው ላይ በጣም በጣም መስሪያት ተንቀሳቃሽ ድስት ወይም ሳጅ ነው በአረብኛ። እንደምትመለከቱት በጣም ትልቅ ነው። ይሄ ለምን ያገለግላል ካላችሁ ፒዛ ለመስሪያ ታዩት፣ የሚጠቅመው ለፒዛ መስራት እና እንዲሁም ጥብሳ ጥብሶችን ለመስራት ዘይትም መጥበስ ይቻላል። በነገራችን ላይ በጣም ጎድጓዳ ነው። ርዝመቱ እንደምታዩት እስከ መዳፌ ድረስ ነው። ይሄ ብረት ነው እቃው ማቴሪያል፣ ስታንድ ስቲል ብረት ነው። ማንኛውም ሰዓት የምታንቀሳቀሱበት ለምሳሌ ወደ ውጭ ወጣችሁ መዝናናት የምትፈልጉ ሰዎች ይህንን ብትገዙና ብትሰሩበት ብዬ እመክራለሁ። እንደዚህ ዚህ ተመሳሳይ እዚህ ጋር አለ። ልዩነታቸው ምትል ነው። ይሄ ሴራኒት ነው። ይሄ ሴራኒት ነው። በጣም ኳሊቲ ነው። አሰራሩ ራሱ ለየት ያለ ነው። ልክ እንደዛው ፒዛ መስሪያና መጥበሻ ነው። ነገር ግን እዚህ ጋር ምንድን ነው ደስ የሚለው ነገር ለማጠብ ስትፈልጉ ሶኬቱ ከምጣሩ ትለይታላችሁ እንደ ፈለጋችሁ። ብልሽት አይኖርበትም ማለት ነው። ዋናው እዚህ ጋር ስለሆነ የሴራሚኩ መጥበሻ ብቻም ሳይሆን እንደ ማቅረብም ትጠቀሚያለች፣ ማቅረቢያም ነው። ይሄ ሴራሚኩ 8500 ነበር፣ 8 ሺህ ብር እየሸጠ ነው በዲስካውንት የስ እሱኛው 6500 ነበረ፣ 6000 ብር ገብቷል አሁን። ኦኬ ማወቅ ያለባችሁ ጋይስ ይሄ ይሄ ዋጋ ይሄ ቪዲዮ ከተኮሰተበት ጊዜ ጀምሮ እስከ ስንት ቀን የሚቆይ ነው? እስከ አንድ ሳምንት፣ እስከ አንድ ሳምንት። ያው እስከ ኢድ ሸዋል ድረስ የሚቆይ ዲስካውንት ነው። እስከ ኢድ ሸዋል ድረስ የሚቆይ ዲስካውንት ነው። ከዛ በኋላ መታችሁ ደግሞ እንዲብላናለች፣ እንዲ ነበር ብላችሁ ዋጋውን እንዳትከራከሩኝ ነው። ይሄን ማስተለከታችሁ። እዚህ ጋር ደግሞ የገላግሌ ጁስ መፍጫ አንድ የጁስ መፍጫ አለው፣ የቡና መፍጫ አለው፣ ተረፈ ምርት ማጣሪያ አለው። አሰር ያላቸው ነገሮች ላይ ለምሳሌ እንደ አናናስ፣ እንደ ብርቱካን፣ እንደ ካሮት ይፈጫሉ። አዎ ውስጥ ያለው ብርቱካኑን ወይም አናናሱን እዚ ላይ ያስገብታችሁ፣ እዚህ ጋር የሚቀረው ጁስ ነው። አዎ ጁስ ነው የሚቀረው። እሷን አውጫት ከስር ያለችው ትወጣለች። ከስር ያለችው ወጣ፣ ለኖርማል ጁስ መፍጫም ትሆናለች። ያቺ እቺ ወጣ፣ ደግሞ እ አቮካዶ ማንጎ፣ ሙዝ ነገር መፍጨት ትችላላችሁ ማለት ነው፣ ከአናናስ እና ከብርቱካን ውጭ። በአንድ ድንጋይ ሁለት ወፍ። ለአናናስ እና ለብርቱካን መፍጫ አንድ ጁስ መፍጫ እና የሌላ ጁስ መፍጫ ደግሞ አንድ ሁለት ከምትገዙ በአንድ ዋጋ የሁለቱንም ስራ የሚሰራ ብትገዙ ጊዜ ሪኮመንድ አደርጋለሁ። በጣም ወድጄዋለሁ። ይሄ ስንት ፍሬ አለው? እሱ ዋጋው ዋጋው ይሄኛው 10500 ነው። አሰሻም ሰው አንዴ ቡና መጥቶ አንዴ ጁስ ነው። አዎ ለሞተሩ አንድ ዓመት ዋራንቲን እሰጣለሁ። ለማሽኑ ሞተር በዚህ አንድ አመት ጋራንቲ አለው። ብልሽት ቢገርባው ወደ ሱቁ አምታችሁ መስጠት ትችላላችሁ። ተሰርተው ሊመለስ ይችላል ወይስ በሌላ ተሰርቶ ብቻ ይመለስላቸዋል? እዚ ጋር የስኪን ድስት ይታየኛል። ይሄ የስኪን ድስት ስንት ሌትር? ይሄ አስራ ሁለት ሌትር ነው። ፕሬሸር ኩከሩ አስራ ሁለት ሌትር ነው። ያው ለሾርባ፣ ለስጋ በአጭር ደቂቃ ውስጥ ግን በስኪን ጥሩ አብቦ? ሙክ ካርቦ የሚያበስላችሁ ድስት ከፈለጋችሁ ድስት አለ። ይሄ ድስት ስንት ሊትር ነው? ይሄ 12 ሊትር ነው። ሂሳቡ 16 ሺህ ብር ነው። በነገራችን ላይ ውስጡ ያለው ድስት እኔ ካለኝ ልምድ አንጻር ቢይዝም ቢያርም፣ ለማጠብ በጣም አያስቸግርም። ቀለል ባለ በስኮንጅ የሚጸዳ አይነት ምርት ነው። እኔ ስለማውቀው እና ስላየሁት ነው። ብትበዙት ቪዲዮ ሪኮመንድ አደርጋለሁ። እሺ፣ በጣም ብዙ ነው። በነገራችን ላይ ያው የቱን በቅሽ የቱን አታለፈ። ይሄው እዚህ ጋር እንደምታዩት ከዛኛው ተለቅ የሚል ስሩን አለ። ስቶቭ ይሄ እንደምታዩት ከላይ ስቶቭ ነው፣ ከታች ከታች ሁሉ ነው። እስቲ ውስጡ እንደሞን ነው። እዚህ እንደምታዩት ሁለት ባትራ አለው እንዲሁም የሸዋያ ብረት አለው የዶሮ ሩስቶ መስሪያ። ይሄ ስንት ነው? ስንት ሊትር ነው? ስንት ነው? ይሄኛው ስልሳ በስልሳ ነው እንደዛኛው። እነዚህ ኳሊቲ ናቸው፣ ያም ኳሊቲ ነው። እነዚህም አሪፍ ናቸው። እነዚህ 65 ሺህ ብር ናቸው። ደረጃ አንድ ነው። ልዩነት አላቸው። ፋን ሲስተም ነው፣ ፋን ሲስተም ናቸው ሁለቱ። ይሄኛው 65 ሺህ ብር ነው፣ በዲስካውንት ግን 60 ሺህ ብር ወጥቷል። አሁን ገበያ ነው የሚሰራው ስቶቭ ኦቭኑ በኤሌክትሪክ ነው። እዚህ ጋር ባላራት ስቶቭ ታይኛ። እዚህ ጋ ደግሞ ውዶቼ በጣም ብዙ ጊዜ በተደጋጋሚ እኔ ባልትና በጭጌ ላይ ላይሳሽፍ ኬት ነው የገዛሻት ኬት ነው የገዛሻት የምትሉ በጣም ኑሮን የሚያቃልል ለምሳሌ እኔ ቢያንስ ሀያ ኪሎ ላሽን ብል ሶስት ሻማ እንኳን አይበቃኝም። ነገር ግን በዚህ አንድ ሰዓት ባልሞላ ጊዜ ውስጥ እስከ 50 ኪሎ አሽግበታለሁ። በጣም የወደድኩት ምርት ነው፣ ማሸጊያ ነው ይሄ። ዋጋው ስንት ነው አንተ ጋር? እሱኛ ዋጋው አራት ሺህ ብር ነው ይሄ፣ አራት ሺህ ብር ነው። እንደምታዩት በጣም እርካሽ ነው። መታችሁ ብዙ በተለይ ባልክና ለመጀመር የምታስቡ ሰዎች ከጋሞ አደባባይ የሚገኙ ሱፐር ማርኬታቸው መታችሁ እንድትገዙ። ጋራት ያለ ጋራት የለው አራት ሺህ ብር ነው ዋጋው፣ በጣም አሪፍ ቀርቧል እና አሁን እንግዲህ እንደምታዩት አሁን እጄ ላይ ያለው በጣም ብዙ መዳጌቶች ያሉ ብዙዎቻችሁ የምትመኙት ቅመማ ቅመም መፍጫ ነው። ይሄ ግማሽ ኪሎ በአንድ ጊዜ ምርጥ አድርጎ አድርጎ የሚፈጭ ነው። እንደምታዩት በየደረጃው አለ። እዚህ ጋር ሶስት ኪሎ ተኩል ነው ይሄ፣ ኪሎ ተኩል እዚህ ጋ ደግሞ ግማሽ ኪሎ ነው እና

ኦኬ፣ ይችን መሆንፊት አያችሁ። በነገራችን ላይ በጣም ውድ ነው የገዛኋት አለችኝ። እዚህ አብሮ እንደሚመጣ አላውቅም ነበረ። እንደገና ይሄ ቢላዋው እንኳን በጣም ረጅም ጊዜ አገልግሎት ውጭ ቢሆን ሌላ መቀየሪያ ቢላዋ እና ቢሮን አብሮት አለው። ብሩሽም አለው።

ወፍጮ ለምኔ ብለናቸል፣ ወፍጮ ለምኔ በጣም አሪፍ እቃ ነው። ደረቅ ቅመም ብቻ ነው የሚፈጭበት፣ እርጥብ ቅመም አይፈጭበትም ነው፣ ደረቅ ቅመም ነው። ለምሳሌ አሁን ጁስ ቤት ያላችሁ ሰዎች ተልባ ጁስ እንድትሰሩ ሰዎች ይሄንን መታችሁ ደስታችሁ እቤት ውስጥ ጁስ በዚህ ተልባው በደንብ አድርጋችሁ አጥቃችሁ ተሽታችሁ መስራት ትችላላችሁ። ይሄ እሱ ሦስት ኪሎ ተኩሉ 25 ሺህ ብር፣ ባለ አንድ ኪሎ 16 ሺህ ብር ናት። ግማሽ ኪሎ 10500። በጣም ፍካሽ ነው ዋጋቸው። ምን ለሆነ ነው በገዛው። አሁን እነዚህ ባለ ሶስት ናቸው። ስቶቦቹ ሶስቱም ይሰራሉ። ፋን ሲስተም ናቸው። ፋን የተገጠመላቸው ናቸው። በሚሞቅ ሰዓት እራሱን ማቀዝቀዝ ይችላል። እነዚህ 26 ሺህ ብር ናቸው። ኦኬ። ባለ ሶስት አይን ነው። በኤሌክትሪክ የሚሰራ ሲስተም ስቶቭ ነው እንዳላችሁ እንትን ኃይል በሚኖር ሰዓት ሙቀት በሚኖር ሰዓት እራሱን ኮልድ በማድረግ በማቀዝቀዝ ሌላ አገልግሎት እንድታውሉበት ያደርጋል። እዚህ ጋር የክሎዝ ሲስተም አለው። ኃይሉን እንደፈለጋችሁ እንደ መቀነስ እና መጨመር እንደምትችሉ አድርጎ ነው የተሰራ። በጣም አሪፍ ነው። ይሄኛው ኮሜርሻል ይባላል። ኮሜርሻል የጁስ መፍጫ ነው። አራት ሊትር ነው። ጆኮ ይሄ ነው። አዎ፣ ኦኬ አላ አራት ሊትር በአንድ ጊዜ የመፍጨት አቅም አለው። የመፍጨት አቅም አለው። ለጁስ ቤቶች ነው ብዙ ጊዜ የሚሆነው እና ብረት በብረት ነው ከስር ይሄኛው እንደምትመለከቱት ብረት በብረት ነው ቂጡ። ምንም ይበላብኛል ብላችሁ የምታስቡት ነገር የለም። ብረት በብረት ነው፣ ለስራ የሚሆን ነው። በጣም አሪፍ እቃ ነው። አዎ ጁስ ቤት መፈተን የምትፈልጉ ሰዎች ይሄንን ለስራ ከሆነ ዲስካውንት አለው። አዲስ ስራ ጀማሪ ከሆናችሁ ዲስካውንት ያደርግላችኋል። አዲስ ስራ ጀማሪናን የመጣ ነው። ከዛ ሞላ ሚዲያ ብላችሁ መግዛት ትችላላችሁ። ይሄ ስንት ነበር? 44 እሱ ጋር የምታያቸው ይሄው ካርቶኑ እዚህ ስር ይሄኛው ማለት ነው እነሱ የስጋ መፍጫ

የምታዩት መስተዋት ነው ይሄ እንደምታዩት። በጣም ይ በነገራችን ላይ መስተዋት የሆኑ የመፍጫ እቃዎች ስትጠቀሙ ባክቴሪያ ላይ ምንም አይነት ስጋት አይኖርባችሁም፣ ምክንያቱም ከለራይዝም ሲታጠብ እራሱ በቀላሉ መጽራት የሚችል እቃ ነው። እንደምታዩት ይሄ የስጋ መፍጫ ነው፣ ሶስት በአንድ ነው። በነገራችን ላይ በአንድ ማሽን ነገር ግን ሶስት አይነት አገልግሎት መስጠት የሚችል ከእስኪል የተሰራ ነው መፍጫውን እንደገና አዋሱ በመስተዋት የተሰራ ነው። ይህ ደግሞ የሽንኩርት መፍጫ አወርት ነው። አንድ ላይ ነው የሚሸጡት። የሽንኩርት መፍጫ ይህም እንደዛው መስተዋት ነው። በጣም የወደድኩት ነገር መስተዋት በመሆኑ ነው። ሶስተኛ ደግሞ ይሄ የነጭ ሽንኩርት ወይም ትንሽ ነገር መፍጨት ከፈለጋችሁ የምትፈጩበት ማሽን ነው። ሶስት በአንድ ነው። እነዚህ ሶስቱ አንድ ላይ ዋጋቸው ስንት ነው? እነዚህ ስምንት ሺህ ብር ናቸው። በጣም ው